መራዊ መራዊ ብቻ ነው ከቱና አምልጦ በህይወት፣ ከቱና አምልጦ በህይወት ምስክርነት የሰጠ መራዊ ብቻ ነው። ደግሞ ኤርትራዊ ነው አሉ። መራዊ ብቻ ነው። መራዊ አስባችኋል። ይቅርታ አድርጉልኝ፣ መጠቀም እኔ አልፈልግም፣ እንደ ስድብ መጠቀም አልፈልግም። ግን ቀይ ባህርን አልፎ ጀርመን ላይ ቱና ያጋጠመው መራዊ ብቻ ነው። ሁለ እንደው የሱ በጣም ሀውልት መሰራት አለበት መራዊ ከሆነቃላቸው አይደል እንዴ የጀርመን ቱና የጀርመን አሳ ነባሪ ሲደክለው ሶስት ወር ሶስት ወር ምስኪን ጩኸቱ አልተሰማ ምስኪን አይታችኋል የጅጅኪያ ቤት እኮ መስኮት የለውም መስኮት እኮ የለውም በር የለውም ትበራለች የሌሊት ወፍ እኮ ናት። ማታ ማታ እኮ የሌሊት ወፍ እኮ ናት ትበራለች። እኮ በራ እኮ ነው የምትገባው። ልጁን እኮ ታውቃላችሁ፣ በጥርሷ አንጠልጥላ እኮ ነው በራ በጣራ የምትገባው። እኮ አስባችኋል? ሶስት ወር እንዴት ይውጣ፣ እንዴት ይውጣ፣ እንዴት ይውጣ። አንድ ቀን እኮ እንዴት እንደወጣ ታውቃላችኋል እንዴ? አስባቹን ጥም ወንዴት ወንዶች በእናታችሁ ሴት ልጅ ጥፍራችሁን ቆርጣችሁ አጥባ ጥርሳችሁን ቦረሻችሁ ዘፍዝፋ ምስኪን ሲዘፈዘፍ አይታቹን። አሁን አስቡ ጭንቅላታችሁ ሰርተኝ እሱን ወስዳ ባተብ ውስጥ ሲዘፈዘፈ ቁጭ ብሎ ሲዘፈዘፍ መታገል አይችልማ፣ ደከሞ ተባድ እኮ ነው። እግሩን አይታቹታል። ይጂ ይጂ ኪዳኔ እንዴ የፉትቦል ላይን ባከር እኮ ነው የምትመስለው። ዞኔ ሶስት ወር ወገቡ ስብርብር ብሎ ኤክስሬይ ሲያደርጉ ምን እንዳሉ ታውቃላችሁ? አምናቱ ኤክስሬይ ሲያዩ ዶክተሮች ደንግጠው ወደ አሜሪካ ላኩት። ምን ነው ይባላል በይሄ በንጅመን ባክወርድ የሚያድጉ ሰዎች አሉ። እንደዛ መስሏቸው እንዳለ ሰላሳ ሰባት ቨርብሬተሮች ተሰብረዋል የሉ የሉም አም በቂጡ እና በንትኑ በወገቡ መገናኛ ያለው አጥንት የለም፣ ሰባብሮ አለች ልጁ። አሁን ይህ ልጅ አያሳዝንም? መራዊ ስትስመው አላያችሁም? ምጠጥ አድርገው። አንድ ቀን ኦክሲጅን አጠራው መራዊ ንቆ ነው ብድጋር ጋር የምትስመው ስታረቀው እግሩ ተለጠለ። ታውቃላችሁ እንዴ? እንደ ወይኔ፣ መራዊ ያሳዘነኝ፣ መከረው ነበር እኮ። ይቅርብ። እች ጅጅኪያ ፋኒ ደፈረኝ የምትለው ፋኒን አይታችኋል? ፋኒ አንድ ቀን እንትን መሰለኝ የመጀመሪያ ልጃቸው።